የንግድና ቀጠናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ የመኪና አደጋ ደርሶባቸው እንደነበር ሚኒስተሩ አረጋግጧል። ሰኔ 15 ቀን 2017 ዓ.ም ምሽት አንድ ሰዓት አካባቢ ካርል አደባባይ አካባቢ በደረሰባቸው ድንገተኛ መኪና አደጋ ሆስፒታል ሕክምና እንደተደረገላቸው ተገልጿል። ሚኒስትሩ ሙሉ በሙሉ በአሁኑ ሰዓት ጤነኛ መሆናቸው ነው። ጤናቸው ሙሉ በሙሉ አሁን ሙሉ ጤነኛ እንደሆኑ ጭምርም ነው የወጡት መረጃዎች የሚያሳዩት። እንግዲህ ዛሬ አደጋ ደርሶባቸው እንደነበርና ማህበራዊ ሚዲያ ላይ የወጡትን መረጃዎች በማስመልከት አሁን ምን አይነት ሁኔታ ውስጥ እንዳሉ የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ሚኪ ታቦር ኢንፎን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። በዚሁ ቻናል የምትላለፉት ወቅታዊና ታማኒ እንዲሁም ሚዘናዊ መረጃዎች ልደመጡ የሚገቡት የሀገር ውስጥና የዓለም አቀፍ መረጃዎች ስለሆኑ ሰብስክራይብ ማድረግ በፍጹም እንዳይረሳል ለሳታት አጠቃላይ እንግዲህ ሚኒስትሩን በማስመልከት አሁን ሙሉ በሙሉ ጤነኛ እንደሆኑ ነው የደረሱን መረጃዎች የሚያመለክቱት። ለሳታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና ጫጭር እንዲሁም ሚዛናዊ መረጃ እስከምን ይገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።